የዮሴፍን ሞት ለዮሴፍ ነገሩት። በአለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ አንድ ቀን ብዙ ዮሴፎች በመጽሐፍ ቅዱስ አሉ። የያዕቆብ ልጅ ዮሴፍ ከ12ቱ ነገደ እስራኤል አንዱ ነውና የእሱን ታሪክ አጠር መጠን ባለመልኩ እንደ እግዚአብሔር ቸርነት እንመለከታለን። እግዚአብሔርም ደግሞ አስተማሪ ነውና በኦሪት ዘፍጥረት ምዕራፍ አርባ ሁለት ቁጥር አስራ አምስት ላይ እንደዚህ የሚል ነገር አለ። ከቁጥር አስራ ሶስት ጀምሮ አስራ ሁለት ወንድማማቾች በከነአን ምድር የአንድ ሰው ልጆች ነን፣ ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል ሞቷል ብለው ነገሩት። አስሩ ናቸው ፊቱ ላይ የቆሙት። አንዱ ከአባቱ ጋር ቢንያም የሚባለው ቀርቷል። አንዱን ዮሴፍን እሱን ራሱን ደግሞ ሙቷል ብለው ጠፍቷል ብለው ለአባቱ ነግረውት ነበር እና አሁን በእሱ ፊት ቆመው በራሱ ፊት አንዱ ወንድማችን ጠፍቷል ብለው ተናገሩ። እዚህ ኦሪዘ ፍጥረት ምራፍ አራት ቁጥር ደግሞ ኦሪዘ ፍጥረት ምራፍ አርባ አምስት ቁጥር አራት ላይ ደግሞ ወደ እርሱም ቀረቡ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ አትቆርቆሩም፣ እግዚአብሔር ሕይወትን ለማዳን ከእናንተ ፊት ሰዶኛልና ይላል። ግሩም ታሪክ ነው። ከዚህ በፊት ግን የምናየው ምንድን ነበረ? አባ ጊዮርጊስ ዘጋሥጫ በሰዓታቱ ላይ ዘምስለ ዮሴፍ ተሰይጠ ከመይስፍር ሲሳየ ለህዝብ ይላል። ዮሴፍ የተሸጠው ለወንድሞቹ እንጀራ ሊሆናቸው ነው። ይልቁንም ዮሴፍ ሲሸጥ እግዚአብሔር ከዮሴፍ ጋር አብሮ ተሸጠ። ከእውነተኛ ሰዎች ጋር እግዚአብሔር አብሮ ይሰደዳል። ከእውነተኛ ሰዎች ጋር እግዚአብሔር አብሮ ይሸጣል ማለት ነው። ስለዚህ የዮሴፍ መሰደድ ለበጎ ነገር ነበረ ነው የሚለው። ዮሴፍ ማለት ገበገም ማለት ነው። አባቱ ያዕቆብ እናቱ ራሄል ይባላሉ። ናሴ ሰባት ቀን ተወልዷል። ያዕቆብ አስራ አንደኛ ልጅ ሲሆን አምላክ በሰጠው ጸጋ ራይ እንደሚያይና እንደሚተረጉም ያመለክታል ይላል ኦሪት ዘፍጥረት ምዕራፍ 37። የያዕቆብም አባቱ በስደት በኖረበት አገር በከነአን ምጥር ተቀመጠ። የያዕቆብም ትውልድ ይህ ነው ይልና ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎቹን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። ለአባቱም የልጆቹን ተንኮል ይነግራቸው ነበር ነው። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ ያዕቆብ ማለት ነው። እርሱ በሽምግልናው የወለደው ነበርና በብዙ ሕብረ ጌጥ ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት። በሰላም ይናገሩትም ዘንድ አልቻሉም። መልካም ይናገሩት ዘንድ፣ ያወሩት ዘንድ፣ ያጫውቱት ዘንድ አልቻሉም። ዮሴፍም ሕልምን አለመ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። ሕልሙን አለመ ነገራቸው ሲነግራቸው እንደገና እንሱን ይጠሉት ጀመረ ይላል። ህልሙም እንዲህ ነበረ ይላል። እርሱም አላቸው እኔ ያለምሁትን ህልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና እነሆም፣ የኔ ነዶ ቀጥ ብላ ቆመች። የእናንተም ነዶዎች በዙሪያው ከበው እነሆ ለእኔ ነዶ ሰገዱ ብሎ ነገራቸው ነው። እንግዲህ እዚህ ላይ ቁጥሩን እንመልከት እኔ ያለምሁትንም ህልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶ በዙሪያው ከበው እነሆ ለኔ ነዶ ሰገዱ ብሎ ነገራቸው። አንደኛው ህልም ይሄ ነው። በእኛ ላይ ልትነግስብን ይሆን ብለው ዘበቱበት፣ ሳቁበት፣ ወይስ ልትገዛን ይሆን አሉና እንደገና ደግሞ አሾፉበት። እንደገናም ስለ ህልሙና ስለ ነገሩ ይልቁኑ ጠሉት ይላል። ስላለመውና ስለነገራቸው ስለሚነግራቸውና ስለሆነው ጠሉት። ደግሞም ሌላ ህልምን አለመ፣ ለወንድሞቹም ነገራቸው። እንዲህም አለ፥ እነሆ ደግሞ ሌላ ህልምን አለምሁ። እነሆ ፀሐይና ጨረቃ አስራ አንድ ከዋክብት እንግዲህ እናትና አባቱ አስራ አንዱ ጓድ ወንድሞቹ ማለት ነው ሊሰግዱልኝ ያየሁ፣ አላቸው እንደገና ይበልጡን ማለት ነው እንደገና ምናለ ጨረቃና ፀሐይ እናትና አባቴ ማለት ነው። አስራ አንዱ ከዋክብት እናንተ ወንድሞቼ ማለት ነው። ስትሰግዱልኝ ያየሁ አላቸው። ለአባቱና ለወንድሞቹም ነገራቸው። እንግዲህ ፊደል ይቀትል ወትርጓሚ ያዩ፣ ፊደል ይገላል፣ ትርጓሚ ያድናል። የምንለው ወንጌል ካልተተረጎመ አይታወቅም የምንለው ለዚህ ነው። ምክንያቱም እዚህ ጋር ስንውሰደው እነሆ ክልም አለም ኋለ እነሆ ፀሐይና ጨረቃ አስራ አንድ ከዋክብት ሰገዱልኝ አለ። አሁን ጨረቃ ትሰግዳለች ፀሐይ ትሰግዳለች፣ ከዋክብት ትሰግዳሉ። ከሰገዱ አምልኮት። ስለዚህ ምንድን ነው? ፀሐይና ጨረቃ የተባሉ እናት አባቱ ናቸው። ከዋክብት የተባሉት ወንድሞቹ ናቸው። ወንጌል መተርጎም አለበት የምንለው ለዚህ ነው። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው እንዲህም አለው ይህ ይህ ያለምኸው ህልም ምንድር ነው? በውኑ እኔና እናትህ አሁን ተረጎመው እዚህ ጋር ወንድሞች መጠን በምድር ላይ ልንዝ እንሰግድልህ ይሆን? ወንድሞቹም ቀኑበት፣ አባቱ ግን ነገሩን ይጠብቀው ነበረ ይላል። ይሄ በአዲስ ኪዳን እመቤታችን ቅዱስ ገብርኤል ትጸንሻለች ሲላት እዚያም ደግሞ በቤተ መቅደስም ሲነግራት አምላክን በማይፀኗ ሲጸነ ሲያድግ ስትወልደውም በማይፀኗ ሁሉን ነገር ማርያ መሰታ አቅፍ ዘንተ ወተወድበ ውስተ ልባ ሁሉን ነገር በልቧ ተጠብቀው ነበረ ይላል። ይህን ነው የሚናገረው። ስለዚህ የያዕቆብ አስራ አንደኛ ልጅ ሲሆን አምላክ በሰጠው ጸጋ ራይ ያመለክታል ያያል። በዚህም ምክንያት ወንድሞቹ ጠልተው ተመቅኝተውታል። ከእለታት አንድ ቀን ወንድሞቹ በበረሃ ሳሉ ምግብ እንዲወስድላቸው አባቱ ይልከዋል ይላል። በዚህ ጊዜ ወንድሞቹ ያመጣላቸው ምግብ አዎ እንዲመገቡ እሱ ደግሞ እነሱን ይፈልጋቸው ጀመር፣ አጣቸው፣ ራቁት። በዚህን ሰዓት ላይ መልአከ እግዚአብሔር ተገለጠለትና ብቻህን የምትባክን ምንድን ነው አለ። ወንድሞች የጠፍተውብኝ እየፈለግኩ ነው፣ አይታቸው ከሆነ ንገረኝ አለው። እሺ ወንድሞችን አመለክታለሁ። ነገር ግን እኮ ርቦሃል፣ ነገር ግን ጠምቷል፣ ደግሞ ፍትፍት ተሸክመሃል፣ ደግሞ ውሃ ይዛል። እንጀራ ተሸክመህ ውሃ ተሸክመህ ለምን ትራባለህ ትጠማለህ? አለ። አባቴ ለእኔ ሳይሆን አድርስ ያለኝ ለወንድሞቼ እንዳደርስ እንጂ እንድበላ አላዘዘኝምና ይህ የታዘዘው ለወንድሞቼ ስለሆነ ወንድሞቼን አግኝቼ ለመስጠት ነው አለና ነገረው። መላኩም አደነቀውና አሳየው ነው የሚለው አሳየው ወንድሞቹ በርቀት ሲያው ተልመኛው ተርጓሚው እንጀራ ይዞልን መጣ ውሃ ይዞልን መጣ ብለው አሾፉበት፣ ይላል በዚህን ጊዜ ነው እንግዲህ የሰጣቸውን ምግብ በአገልግል ያለውን እየበሉ በመንቀል ያመጣውን ውሃ እየጠጡ፣ በዚህ ጊዜ ወንድሞቹ ያመጣላቸውን ምግብ ተቀብለው እሱን ደብድበው ጉድጓድ ውስጥ ጥለው እንግደለው ሲሉ የሁላቸው ታላቅ ሮቤል ደም አታፍሰሱ ብሎ ዘጠኙን ወንድሞቹን ይመክራቸዋል ይላል እነሱ ፍትፍቱን ያመጣላቸውን ፍትፍት እየበሉ ያመጣላቸውን ውሃ እየጠጡ መጀመሪያ ደበደቡት ገረፉት ከዚያ ቀጥሎ ወደ ጉድጓድ ጣሉት ከዚያ ቀጥለው ደግሞ ምን አሉ ልንግደለው ሲሉ ምንድን አለ እሱ ሮቤል የተባለው አትግደሉት አንግደለው አላቸውና መከራቸው ይላል ከዚያ መግደሉን ትተውታል ይላል በወንድማቸው አማካኝነት ይቀጥልና ሽቱ በለሳንና ከርቤ ጭነው እስማኤላውያን የምድያም ነጋዴዎች ማለት ነው። ነጋዴዎች ከገላአድ ሲመጡ ከሩቅ ባዩ ጊዜ ይሁዳ ወንድሞቹን ወንድማችንን ገድለን ደሙን ብንሸሽግ ለእኛ ጥቅማችን ምንድን ነው? ይልቅስ እንሽጠው አለ። አሁን እናስተውል። ሮቤር የተባለው አንግደለው አለና ከሞት አዳነው። ለካም የእናትወር ጅንጉርጉር ነው ሌሎቹ ዘጠኙ እንግደለው ሲሉ ሮቤል የተባለው አንግደለው ወንድምን በመግደል የምናገኘው ነገር የለም አለ ይሁዳ የተባለው ደግሞ ወንድማችንን ገድለን ደሙን ብንሸሽግ ለእኛ ጥቅማችን ምንድን ነው ይልቅን ስንሽጠው የሚል አሳብ አቀረበ ይላል አያችሁ በዚህ ተስማምተው ከጉድጓድ አውጥተው ሀያ ብር ሸጡትና ብዙ ህብር ያለችበትን ቀሚሱን ወስደው ፍየል አርደው ስጋውን በልተው ደሙን ቀብተው የፍየል አውራ አርደው በደሙ ነክረው ወደ አባታቸው ላኩ የያዕቆብም ልጅ ዮሴፍ አውሬ ተቦጫጭቋል ተበልቷል ደሙ ፈሷል ስጋው ተበልቷል ማለት ነው ብሎ ብዙ ቀን አለቀሰ ነው የሚለው ልብሱንም ቀዶ ማቅም ለብሶ መጽናናትን እምቢ ብሎ ወደ ልጄ ወደ ሙታን እያዘን እወርዳለሁ እያለ በጽኑ ሀዘን ላይ ወደ ወደቀና አዎ እያለቀሰ አይኑ ታወረ ይላል የሚገርም ነገር ነው አይኑ ታወረ። እነዚያም የምድያም ነጋዴዎች ወደ ግብፅ ወስደው ዮሴፍን ለጲጥፋራ በሰላሳ ብር ሸጡት ይላል። በጌታው ፊት ሞገስን አገኘና በቤቱ ሁሉ ላይ ሾመው ይላል። ምንድን ነው? ከሚበላው እንጀራ በቀር የሚያውቀው አልነበ ከሚበላው እንጀራ በቀር ነው የሚለው። ከሚበላው እንጀራ በቀር የሚያውቀው አልነበረም። ሁሉንም ለዮሴፍ አስረከበው። ከዚህ በኋላ ዮሴፍ መልከ መልካም ነበርና የጌታው ሚስት ሲገባ ደረቱን፣ ሲወጣ ባቱን እያየች በሐጸ ዝሙት ተነደፈችና ከኔ ጋር ተኛ አለችው። ዮሴፍ ግን አይሆንም አላት ይላል። ባለቤትሽ ከአንቺ በስተቀር በሁሉም አንግሶኛል፣ ከፍ አድርጎኛል። ይልቁንም አንተ ከመጣ በኋላ ቤቴ በበረከት ተሞላ ብሎ በእኔ ደስተኛ ነውና ስለዚህ ከአንቺ ጋር እኔ እንዲህ አይነት ነገር አላደርግም። እግዚአብሔርንም ሰውንም አላሳዝንም። አንቺ የእሱ ነሽ፣ እሱ ያንች ነው፣ አንቺ እኔ አይደለሽም አለና እምቢያላት ይላል። ከእለታት አንድ ቀን እቃ ቤት ገብቶ ያልገባውን ሲያስገባ፣ የገባውን ሲያናፍስ፣ አንተ ባሪያ ዛሬ አለቅህም ብላ ተራምዳ ያዘችው። ዮሴፍም ጌታዬ በሁሉ ላይ ሲያሰለጠነኝ ባንቺ ላይ አላሰለጠነኝም ብዬ ነግሬሽ ነበር እኮ። አሁንም አልሰማሽኝምን? ብሎ ወጥቼ እሄዳለሁ ሲል ከወደኋላው ቀሚሱን፣ ያዘችው ቀሚሱም ተቀደደ ነው የሚለው። እሷም ብታፈር ልብሷን ከፊቷ ቀዳጮች መጣው። ምን ሆንሽ አሏት። ሰው ባሪያ ሲገዛ አፍንጫ ጎራዳ ፊተ ጨምዳዳ ይገዛል እንጂ መልከ መልካም ባሪያ ገዝቶ ልድፈርሽ አለኝ፣ አይሆንም ብለው ቀሚሴን ቀዶት ሄደ አለቻቸው። አሕዛብም ፍርድ ጠንቃቆች ናቸውና ፈቃዱስ የአንቺ ይመስላል ያማ ቢሆን ኖሮ የእሱ ከፊቱ የአንቺ ከኋላሽ በተቀደደ ነበረ አሏት ይላል። ምክንያቱም ከኋላው ነው የእሱ ስር የተቀደደው፣ እሷና ተያዘች። የእሷ ደግሞ ከፊት ነው የተቀደደው። ይህም ደግሞ የራሷ ነው ማለት ነው። ይህንን ነው ጠንቃቃ አይሁድ ፍርዳቸው ጠንቃቃ ነው የሚባለው፤ ለዚህ ነው። ከዚያም ደስ ይበላት ብለው ዮሴፍን እስር ቤት አስገቡት ይላል ይህ ብቻም አይደለም ባለቤቷ ሲመጣ ነገረችው አስደፈርከኝ አዋረርከኝ በሰው ፊትም አንቋሸሽከኝ ብላ ነገረችው ያመጣህልኝ አገልጋይ በቤት ያስገባው ሊደፍረኝ ሞከረ በሙከራም ልብሴን ቀደደው ብላ ነገረችው አምኖ ዮሴፍን እስር ቤት እንዲገባ አደረገው በእስር ቤት ሳለ የፈርዖን ጠጅ አሳላፊና እንጀራ ሳላፊ ታስረው ነበር ህልም አይተው የሚተረጉም ላቸው አጣው፣ ሲያዝኑ ተረጎመላቸው። እንጀራ አሳላፊውን ከሶስት ቀን በኋላ ንጉሥ በስቅላስ ይገልሃል ይሰቅልሃል አለው። የጠጅ አሳላፊውን ግን ወደ ሹመትህ ትመለሳለህ አለው። ዮሴፍም የጠጅ አሳላፊውን ከዚህ በፊት በግፍ ተሽጨ፣ አሁን ደግሞ በግፍ ታስሬ አለው። ስለዚህ አዘክረኒ በቅርመ ፈሮን ጊዜ ከ ይላል በጌታ በፈሮን ፊት አሳስበኝ አንድም መልካም በተደረገልህ ጊዜ እንዳትረሳኝ። አንድም በፈሮን ቤት ገብተህ ወደ ነበርክበት ሥራህ ተመልሰህ የጠጅ አሳላፊ በሆንክ ጊዜ እንዳትረሳኝ። አንድም ፈሮን አንተን በወደደህ ጊዜና ወደ ሥራ በመለሰህ ጊዜ እንዳትረሳኝ። ይልቁንም ደግሞ የጭንቀትህን የመከራህን ጊዜ በምክር አገልግሎት አሳልፍ የልሃለሁና ይልቁንም ደግሞ መልካሙን ትርጉም ነግር ያለሁና እንዳትረሳኛለው ይላል። ይህም በደል ሆኖበት ሁለት ዓመት ታሰረ። ከሁለት ዓመት በኋላ ፈርዖን ሕልም አይቶ የሚተረጉምለት አጣ። ዮሴፍ ግን በዚያ ውስጥ በእስር ቤት ሆኖ ሁለት ዓመት የተፈታውም ረስቶት ሲበላ ሲጠጣ ሲያሳልፍ ረሳው ይላል። የሚተረጉምለት አቶ ሲያጠያይቅ ያጠጅ አሳላፊ ስለ ዮሴፍ ሕልም ተርጓ ተቃዋሚነት በመናገሩ ዮሴፍን ከእስር ቤት አውጥተው ራሱን ላይተው ልብስ አልበሰው እንዲያመጡ ታዘዘ ይላል ይሄ ጠጅ አሳላፊ ፈሮን ህልሙን የሚተረጉምለት አጥቶ ሲጨነቅ በእስር ቤት ሳለን ለእኛ የተረጎመልን ጓደኛ ከሶስት ቀን በኋላ እንደሚሞት እኔ ደግሞ ከሶስት ቀን በኋላ ከአንተ ጋር እንደምታረቅና ወደ ስራዬ እንደምመለስ የነገረኝ ብላቴና በእስር ቤት አለ ጲጥፋራ ያሳሰረዋልና ነገረው አስመጣው ፈኖ ንጉሥ ወፈቶ ይላል መዝሙር መቶ አራት ላይ እናገኘዋለን። መጥቶም ህልሙን ተረጎመለት። ፈሮንም እንዳንተ ያለ አዋቂና ብልህ ሰው የለም ብሎ በሁሉ ላይ አዛዥ አድርጎ ሾመውና ሰባት የጥጋብ ዘመን ሳያልፍ ለሰባት ዓመት የረሃብ ዘመን በጥበብና በማስተዋል እህልን ሰበሰበ ይላል። ህልሙንም ተረጎመለት። ምንድን ነው ነው የሚለው እዚህ ጋር በመጀመሪያ ሰባት የወፋፈሩ ጥጆች ወይም ጊደሮች ከወንዝ ወደ ከተማ ገቡ ነው። በሁለተኛ ደረጃ ደግሞ ሰባት የከሳሱ ጊደሮች ወንዝ መጡና ሰባቱን የወፈሩ በሏቸው። ይህ ትርጉም ጠፍቶብኝ ነው አለው። ሰባት የወፈሩ ማለት ሰባት የጥጋብ ዘመን ማለት ነው። ሰባት ጥቃቅን ማለት የከሱ ማለት ደግሞ ሰባት የረሃብ ዘመን ማለት ነው። ስለዚህ ምን ላድርግ ሲለው፣ በሰባቱ የጥጋብ ዘመን እየቀነስክ ግማሹን ለሰባት ዓመቱ የረሃብ ዘመን አድርግ ብሎ መከረው። ከዚህ በኋላ ያዕቆብ በግብፅ እህል እንዳለ ሰምቶ ልጆቹን ላካቸው። በዚህ ምክንያት ተገናኝተው ያዕቆብም ልጁ በሕይወት እንዳለ ሲሰማ እስከ ልጅ ልጁ ወደ ግብፅ ወረደ ያዕቆብ ነገደ በፍስሐ ለረኪበ ኩሉ መፍቅዱ አባጽጌ ድንግል ነው ያዕቆብ ነገደ በፍስሐ ለረኪበ በኩሉ መፍቅዱ ሶበሰማ በብሔረ ግብፅ ከመነግሠ ወልዱ እንዳለ ደራስ ያዕቆብ ልጁ በሀገረ ግብፅ እንደነገሰ በሰማ ጊዜ ፍላጎቱን ለማግኘት በደስታ ሄደ ይላል የእስራኤልም አራት መቶ ሰላሳ ዓመት በግብፅ መኖር ምክንያት ይህ ነው ዮሴፍም በግብፅ አስኒት የምትባል ሴት አግብቶ ኖረ ይላል። ስለዚህ እንዴት አገኙት ለሚለው የሚለው ወኳነ ረሃብ እኳነ በበብሔሩ ፈድፋደሰ በከናን ጸና ረሀብ በየትም አገር ይሆናል። በከናን ግን በጣም ጸና ይላል። በዚህ ጊዜ ያዕቆብ በግብፅ እህል እንዳለ ሲሰማ አስሩን ልጆቹን ላካቸው ነው የሚለው እንግዲህ ወደዚህ ወደ ኦሪት ዘፍጥረት ምዕራፍ አርባ አምስት ላይ ስንሄድ ምን ይላል ከምዕራፍ 41 ጀምሮ 42ን 42 ላይ ያይቆብ በግብፅ እህል እንዳለ ሰማ። ያይቆብም ልጆቹን ለምን እርስ በርሳችሁ ትታያያላችሁ? አላቸው እንዲም አለ እነስ እንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ እንድንና እንድንድንና እንዳንሞት ከዚያ ሸምቱልን አለ የዮሴፍም የዮሴፍም አሥሩ ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ። በከነአን አገር ራብ ነበርና፣ ዮሴፍም በምድር ላይ ገዥ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበረ። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸው። ሰማቸውም፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ? አላቸው። እነርሱም ከከነአን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶ የነበረውን ሕልም አሰበ። እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጣችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችህስ እንዲል ሊገዙ መጠዋል። እኛ ሁላችን የአንድ ሰው ልጆች ነን፣ እኛ እውነተኞች ነን፣ ባሪያዎችህስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጣችኋል። እነርሱም አሉ ባሪያዎችህ አስራ ሁለት ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባቱ ጋር ነው፣ አንዱም ጠፍቷል ብለው። እዚህ ላይ ነው እንግዲህ ትርጓሜው ወንድማችን አንዱ አባቱ ጋር ቀርቷል፣ አንዱ ደግሞ አውሬ በልቶታል ጠፍቷል። እኛ ደግሞ መጠናል አሉት። ዮሴፍም አላቸው እናንተ ሰላዮች ናችሁ ብዬ የተናገርኳችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈሮን ሕይወት ከዚ የፈሮንን ሕይወት ከዚህ አትወጡም አላቸው ይላል። በዚህን ጊዜ ስሞን የሚባለውን አስቀረና ሌሎቹን ግን እህል አስይዞ ላካቸው ይላል። በኋላ አንዱን አስገደላችሁ አንዱን ደግሞ ትታችሁ መጣችሁ አላቸው። የወሰዱትን እስከሚበሉ ድረስ ቆዩ። በኋላ ግን ትንሹን ካላመጣችሁ አልሰጣችሁም። ይህን ብሎናል ብለው ትንሹን እንደገና ደግሞ ይዘው ምንድን ነው ምዕራብን በምድር ጸና ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ ይላል ምዕራፍ 43 ላይ እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ ጥቂትም እህል ሸምቱልን አላቸው ይሁዳም እንዲህ አለው ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን ወንድማችንን ከእኛ ጋር ብትሰደው እንወርዳለን እህልም እንሸምትልሃለን ባትሰደው ግን አንሄድም ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ እናልና አላቸው አሉት። እስራኤልም አላቸው ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ለምን ነገራችሁት? እነርሱም አሉ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን። እንዲህም አለን አባታችሁ ገና በሕይወት ነው? ወንድምስ አላችሁ ብሎ ጠየቀን፣ መለስንለት ብለው ሲነግሩት፣ ይዛችሁ ሂዱ አላቸው። ይዘው ሄዱ። ምዕራፍ 44 ላይ ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ፣ አይበታቸው የሚያነሳውን ያህል ስጣቸው። ነገር ግን በአይበታቸው ላይ አው ህፃኑን ይዘው ሄዱ። ከስሞን ጋራም አጠቃላይ አስራ ሁለቱ ግብፅ ላይ ተገናኙ። ቢንያም መጣ። ስሞንም እዚያው ታስሮ ነው ያለው። ዮሴፍም እዚያው በግብፅ ምድር ነው ያለው። አስሩም ሄዱ። አጠቃላይ አስራ ሁለቱ የያዕቆብ ልጆች ግብፅ ላይ ተገናኙ ማለት ነው። ሲገናኙ ቃል በገባው መሰረት ምን አለ? እነሆ እናንበው። ኦሪት ዘፍጥረት ምዕራፍ 44 ቁጥር አንድ ጀምሮ እናርብ። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘው፣ አዘዘ አይበታቸውም የሚያነሳውን ያህል እህል ሙላላቸው፣ የህሉንም ብር በአይበታቸው አፍ ጨምረው፣ በታናሹም አይበት አፍ የብሩን ጽዋውን የህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግ በሆነ ጊዜ ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱ ወጥተው ገና ሳይርቁ ዮሴፍ ለአዘ ለቤቱ አዛዥ እንዲህ አለ። ተነስተ ሰዎቹን ተከታተላቸው በደረስባቸውም ጊዜ እንዲህ በላቸው። በመልካሙ ፋንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበት ምስጢር የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ አለና ሲነግራቸው ምንም የያዝኑ ነገር የለም አሉ። አስራ አንዱ በኋላ ሲፈተሹ ከትንሹ ከቢንያም ከሚደርሰው አቋማዳ ወይም ደግሞ አይበት ላይ ምን ተገኘ? የሸመቱበት ብሩ ዋጋና የዮሴፍ መጠጫ ተገኘ። በዚህን ጊዜ ደነገጡ ይላል። ከዚህ በኋላ ትመለሳላችሁ ተባሉ። ተመለሳችሁ ጥቂት እህል ትይዛላችሁ አሁን ግን ወደዚህ ትመለሳላችሁ ተባሉ ከተመለሱ በኋላ ወደ ዮሴፍ አቀረቧቸው ካቀረቧቸው በኋላ ዮሴፍ ራሱን ደብቋቸው ነበርና ይሁዳ ወደ ዮሴፍ ቀረብ ባለና ጌታ ሆይ እኛ ዋንጫም አልሰረቅንም ብርም አልሰረቅንም አንተ ከመጀመሪያ ጀምረህ ስንመጣ አስራችን ሁለት ወንድሞች ያሉን አስራ ሁለት የአንድ አባት ልጆች እንደሆን፣ አንዱ ከአባቱ ጋር እንዳለ፣ አንዱ እንደ ጠፋ አውሬ እንደበላው አስራችን እህልን ገዛ እንደመጣ ነገርን። ትንሹን አምጡ አልከን ትንሹን አመጣን ትልቁ ካንተ ጋር ነው ያለው። አሁን አምጥተን እህሉን ይዘህ ባለንበት ሰዓት ይህ ሆነ። ነገር ግን እኛ የአንድ አባት ልጆች ነን። አንዱን አውሬ በልቶታል። አሁን አስራ አንድ አስራችን እህሉን ገዝተናል። አስራ አንደኛው ወንድማችን ደግሞ ይሄው ይዘመጠናል። አሁን ይሄ ወንድማችን የመጨረሻው ወንድማችን የአባታችን በጣም ተወዳጅና ታላቁ ስለሞተ፣ ትንሹን ደግሞ እንዲያጣው የዓይኑ ማረፊያ ነውና ስለዚህ ይረግመናል። ይልቁንም ስንወጣ እንዲህ ብሎናል። ምንድን ነው ሚስቴ ሁለት ወንዶች ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከእኔ ወጣ፣ አውሬ በላው አላችሁኝ፣ እስከዛሬም አላየሁትም። ይህንም ከእኔ ለይታችሁ ደግሞ ብትወስዱት ክፉም ቢሆነኝ ሽበቴን በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ ብላቴናውም ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከኛ ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችም የባሪያህን የአባታችንን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው ነው እንዲህ ብዬ ተውሻ አለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። ስለዚህም እኔ ባሪያ በጌታ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ፣ አለዚያ ብላቴናው ከኔ ጋር ከሌለ ወደ አባቴ እንዴት ወጣለሁ? አባቴን የሚያገኘው መከራ እንዳላይ አለና ይሁዳ ዮሴፍን ለመነው ይላል። ዮሴፍም በእርሱ ዘንድ ቆመ፣ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልቻለውም። አልተቻለውም ። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ጮኸ፣ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖንም ቤት ተሰማ። ዮሴፍ ለወንድሞቹ እኔ ዮሴፍ ነኝ አባቴ እስካሁን በሕይወቱ ነውን አለው። ወንድሞቹም ይመልሱለት ዘንድ አልቻሉም በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ ወንድ እርሱም ቀረቡ እንዲህም አላቸው ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። ሞቴን ለእኔ ራሴ ነገራችሁኝ፣ ነገር ግን አልሞትኩም። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ፣ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና አለና ነገራቸው ይላል ዮሴፍም እንዲህ ይላል ታሪኩ። አስኒት የምትባል ሴት አግብቶ ኤፍሬምና ምናሴን ወለደ። የኤፍሬምን ልጆች እስከ ሶስት ትውልድ አይቷል። በመጨረሻም ወንድሞቹን ሰብስቦ አመሐውጾ ይሄው ውፀክሙ እግዚአብሔር እግዚአብሔር መጎብኘት በጎበኛችሁ ጊዜ ለአብርሃም ለይስሐቅ፣ ለያዕቆብ ወደ ማለላቸው ምድር ያወጣችኋል። አጥንቴን ከዚህ አንስታችሁ ውሰዱ ብሎ አማላቸው። ከዚያም በመቶ አስር ዓመት ዕድሜው አረፈ። በሽቱ አሽተው በሳጥን አስቀመጡት። ከግብፅ ሲወጡ ይዘውት ወጥተዋል። ዘፍጥረት ሃምሳ ቁጥር 26 የምናገኘው ነው። የዕረፍቱ መታሰቢያ ሰኔ አንድ ቀን ነው። ዮሴፍ ሕልም ማየቱ፣ በወንድሞቹ መሸጡ መታሰሩ፣ እግዚአብሔር መፍራቱ፣ ህልም መተርጎሙ፣ በግብፅ መሾሙ፣ ቤተሰቡን ወደ ግብፅ ማውረዱ፣ እነዚህ ሁሉ ለዮሴፍ ይነገሩለታል ማለት ነው። ሰላም ለዮሴፍ ዘተብለ አምሳሉ ለእግዚአብሔር መላክ ኃይሉ ለዝ ጠቢ ጸዋሪ ተእንቁ መዝገበ ብዕሉ አንቲ ውእቱ ማርያም ይብሉ። እመቤታችን መዝገብ የተባለችው በዮሴፍ መዝገብነት ነው። ኢየሱስ ክርስቶስ ደግሞ ዮሴፍ ምሳሌው ነው ተብሏል። ሰኔ አንድ ቀን እረፍቶ ነውና የቅዱሳን አባቶቻችን ህይወት የእኛ ህይወት እንዲሆንልን መልካም ፈቃዱ ይሆንልን። ገብረመስቀል መስቀል ሚዲያም ነው። ሰብስክራብ፣ ላይክ፣ ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋራ ይሁን።